ኦፓ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ኦፓ አካዳሚ የኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ ግድዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምጠቀም በሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላቸው ስልክ ቁጥር ይደውሉ፣ ይማሩ በያሉበት ቦታ ሆነው። እንግዲህ በዛሬው ትምህርታችን ይዤላችሁ መጣሁት ዘወትር የምንጠቀምባቸው ቃላቶችን ከተለያየ ሰዎች ጋር ቴክስት ለመጻጻፍ እንዲሁም ጓደኞቻችን ለመጠያየቅ የምንጠቀምባቸው ቃላቶችን ቀለል ባለመንገድ ነው ይዤላቸው መጣሁት። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ መልካም ትብብራችሁ ሳይለየኝ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ከዚህ ጋር እንደምታዩት በተለያዩ ቃላቶች ወይም አጠር አጠር ባሉ ጽሁፎች ነው ይዤላቸው መጣሁት። ቀለል ባለመንገድ ዘወትር የምንጠቀማቸው ነው። ነገር ግን ብዙን ጊዜ ቴክስት ለመጽጻፍ እንቸገራለን። ነገር ግን ቀለል ባለ መንገድ እንዴት ነው ከጓደኞቻችን ጋር እንዲሁም ከተለያየ ሰዎች ጋር ለመጠያየቅ በቴክስትም ሆነ እንዲሁም በቃላት ለመግለጽ ለማንበብ ቀለል ባለ መንገድ መለየት የምንችለው ለሆን ነው ዛሬ የምናየው። አሁን የመጀመሪያው ከዚህ ጋር ምን ይላል? ሰ ላ ም አ ረ ፈ ዳ ች ሁ። እደግመዋለሁ ሰ ላም ሰላም ሰላም፣ አ ረ ፈ ዳ ች ሁ አረፈዳችሁ። በአንድ ላይ ጠቅላላ አድርገን ስናለብ ሰላም አረፈዳችሁ፣ ሰላም አረፈዳችሁ። አንድን ጓደኛችን ወይም ሁለት ሶስት የሆኑ ቤተሰቦች ካሉ ሰላም አረፈዳችሁ፣ እንዴት ናችሁ ብለን ልንጠይቅ ወይም ቴክስት ልናደርግለት እንችላለን ወይም ልናደርግላት እንችላለን ማለት ነው። ቀጣይ ደግሞ እ ን ዴ ት አ ረ ፈ ድ ሽ እደግሞ አለው እ ን ዴ ት እንንዴት እንንዴት አ ረ ፈ ድ ሽ አረፈድሽ በአንድ ላይ አረፈድሽ እንዴት እን እንዴት አረፈድሽ አሁን አንድን ጓደኛችን ቴክስት ለማድረግ ብንፈልግ እንዴት አረፈድሽ ብለን ቴክስት እናደርግላታለን ወይም ልንጠይቃት እንችላለን ማለት ነው ቀጣይ ደግሞ እ ህ ቴ እ ን ዴ ት ቆ የ ሽ በአንድ ላይ አሁን ጠቅልላ አድርገን ስናነብ ህቴ እህቴ እህቴ እንዴ ት እንንዴት እንንዴት ቆየ ሽ ቆየሽ ቆየሽ በአንድ ላይ እህቴ እህቴ እንንዴት ቆየሽ። አሁን ጓደኛችን ልትሆን ትችላለች በቴክስት መንገድ ለመግለጽ ስንፈልግ እህቴ እንንዴት ቆየሽ ብለን ቴክስት እናደረግላታለን ወይም ቀለል ባለ መንገድ በዚህ መልኩ በመጽሐፍና በማንበብ መለማመድ እንችላለን ማለት ነው። ቀጣይ ደግሞ የኔ ኔ ው ድ ደ ህ ና ነ ሽ ኔ የኔ የኔ ው ድ ውድ ውድ ደህና ደህና ደህና ነሽ ነሽ በአንድ ላይ የኔውድ የኔውድ ደህና ነሽ። አንድን ጓደኛችን የኔውድ ደህና ነሽ ብለን ቴክስት ለማድረግ ብንፈልግ የኔውድ ደህና ነሽ ብለን ቴክስት እናደርግላታለን። በቀለል ባለ መንገድ በዚህ መልኩ ጽፈን ቴክስት ማድረግ ማንበብ እንችላለን ማለት ነው። ቀጣይ ደግሞ እ ሺ ደ ህ ና ዋይ እ እሽ እሽ ደ ደህና ዋ ዋይ በአንድ ላይ አሁኑ አንድ ጓደኛችን እሺ፣ ደህናዋይ ሰላም ዋይ፣ መልካም ቀን እንደዚህ አይነት ቃላቶችን ለመጠቀም ስንፈልግ እሺ ደህና ዋይ ብለን ቴክስት እናረጋለን ወይም እንጽፍለታለን ማለት ነው። ቀጣይ ደግሞ የኔ ማ ር ደ ህ ና ሁ ኝ ደግሞ አለው የኔ የኔ ማር ማር ደ ህ ና ሁ ኝ በአንድ ላይ ጠቅለል ስናደርግ የኔ ማር ደህና ሁኚ የእኔ ማር ደህና ሁኚ ብለን ቴክስት ብናረግ እንችላለን ወይም ልንጽፍላት እንችላለን ቀለል ባለ መንገድ ይሄ በዚህ በኩል ለሴት ልጅ ነው ለመጸጻፍ ቀለል ባለ መንገድ እንዴት መጻፍ እንዳለብን ነው እዚህ ጋር ይዤላቸው የመጣሁት ከዚህ ጋር ደግሞ ቀለል ባለመንገድ ለወንድ ልጅ እንዴት መጻፍና ወይም ቴክስት መደራረግ እንዳለብን ነው ይዤላቸው ን ዴ ት አ ረፈ ድህ በአንድ ላይ ጠቅለን ስናደርግ እንዴት እንዴት አ ረፈ ድህ አረፈድ አረፈድ በአንድ ላይ እንዴት አረፈድ ጓደኛችን ሊሆን ይችላል ወይም ወንድማችን ሊሆን ይችላል እንዲሁም የተለያዩ ሰዎች ሊሆኑ ይችላሉ። እንዴት አረፈድ ብለን ልንገልጽለት እንችላለን ወይም ቴክስ ልናደርግ እንችላለን። ቀለል ባለ መንገድ ፊደሎችን በዚህ መንገድ ማንበብ እና ማጥናት መለየት እንችላለን ማለት ነው። ቀጣይ ደግሞ ወ ድ ሜ እ ን ዴ ት ቆ የ ህ በአንድ ላይ ጠቅልል ስናደርግ ወ ድ ሜ ወንድሜ ወንድሜ እ ን ዴት እንዴት ቆየህ ቆየህ አሁን ወንድሜ እንዴት ቆየህ ወንድሜ እንዴት፣ እዚህ ጋ እንዴት አረፈድክ ብለናል። እዚህ ጋ ደግሞ ወንድሜ እንዴት ቆየህ ወይም እንዴት አረፈድክ ብለንም ልንገልጽ እንችላለን ማለት ነው። ቀጣይ ደግሞ ጓ ደ ኛ የ እ ን ዴ ት ኦ የህ ከዚህ ጋር ምን ይላል? ጓደኛዬ ጓደኛዬ እንዴት እንዴት ቆየህ ቆየህ ከዚህ ጋር ወንድሜ እንዴት ቆየህ ከዚህ ጋር ደግሞ ጓደኛችን ከሆነ ጓደኛዬ እንዴት ቆየህ ብለን ቴክስ ልናደርግለት ወይም ልንጽፍ ልናነብ እንችላለን ማለት ነው። ቀጣይ ደግሞ አ ለሁ አለሁ አለሁ ደ ህ ና ደህና ዋ ል ዋል በአንድ ላይ ጠቅለል ስናደርገው አ ለ ሁ አለሁ አለሁ ደህና ደህና ዋል ዋል አለሁ ደህና ዋል ብለን ቴክስት ልናደርግለት እንችላለን። ቀጣይ ደግሞ ወይም ልናነብ እንችላለን። ቀለል ባለመንገድ ፊደሎችን በዚህ መልኩ እያጣመርን እያገጣጠምን ማንበብ መለየት እንችላለን። ቀጣይ ደግሞ መ ል ካ ም ቀን ወ ን ድሜ መ ል ካ ም መልካም ቀን ወንድሜ ወ ን ድሜ በአንድ ላይ ምንድነው? መልካም ቀን ወንድሜ ብለን እንገልጽለታለን ማለት ነው። መልካም ቀን የሆንልህ ወንድሜ ወይም መልካም ቀን ወንድሜ ብለን እንገልጽለታለን ማለት ነው። ቀጣይ ደግሞ እ ሺ ደ ህ ና ሰ ን ብ ት እ ሺ እሺ እሺ ደ ህ ና ደህና ሰ ን ብ ት ሰንብት በአንድ ላይ እሺ ደህና ሰንብት እሺ ደህና ሰንብት ይላል። እዚህ ጋ ስንብት የምንሰናበተው ከሆነ እሺ ደህና ሰንብት ብለን ቴክስት ልንጽፍለት ወይም ልናደርግለት እንችላለን ቀለል ባለ መንገድ። በቀጣይ ቪዲዮችን እስክንገናኝ መልካም ጊዜ፣ መልካም ቆይታ።